በኢትዮጵያ ከ18ና ከ20 ዓመት በታች የአትሌቲክስ ሻምፒዮና በአጭር ርቀት ውጤታማ መሆን እንደሚቻል መገንዘባቸውን በወሎ ዩኒቨርሲቲ የተንታ አትሌቲክስ ማሰልጠኛ ማዕከል አሰልጣኞችና አትሌቶች ተናገሩ። በሻምፒዮናው ላይ በተሟላ ቁሳቁስ በሚሰለጥኑና በማይሰለጥኑ ክለቦችና ማሰልጠኛ ማዕከላት ልዩነት በሰፊው ታይቷል። ደህና ይሳይ የኢትዮጵያ ከ አስራ ስምንት ና ከ ሀያ ዓመት በታች አትሌቲክስ ሻምፒዮና ድሬዳዋ ላይ ተከናውኖ ማጠናቀቁ ይታወሳል። በአማራ ክልል ካሉ ማሰልጠኛ ማዕከላት መካከል አንዱ የሆነው በወሎ ዩኒቨርሲቲ ተንት አትሌቲክስ ማሰልጠኛ ማዕከል አትሌቶችም በሚጠበቀው ውድድር ላይ ተሳታፊዎች ነበሩ። ማዕከሉ ታዳጊ አትሌቶችን በተገቢው የእድሜ ክልል ማሳተፉም በውድድሩ በበጎ ጎን የሚጠቀስ እንደነበረ የረዥም ርቀት አሰልጣኙ ኃይሉ አማረ ገልጿል። አዎ ባሰብነው እቅድ ነው ያው እድሜ መሰረት አርገን ነበር ይሄድ ነው ምን መላ አርገን ይሄድ ነው እኛ ጋር ያለው የእርሜ ምርመራ ጥሩ ቢሆንም፣ ያው ከሌሎች ተቋሞች የወጡት የእርሜ ምርመራ ትክክል አይሆንም። ባለው ሁኔታ ግን ያው በጠበቅነው ልክ ተወዳደረ ጥሩ ነገር አግኝተናል ብዬ አስባለሁ። በታዳጊ ደረጃ በጣም አሪፍ ነው። በኛ ተስፋ የጣልንባቸው እንቀጣይም ትልቅ ነገር ይደርሳሉ ብለን ጠብቃቸው ልጆች ያየንበት ከጠበቅነውም በላይ ያገኘነውም ነገር አለ በልጆች ማለት ነው። ገና ታዳጊዎችም ስለመሆናቸው አንጻር ማለት ነው። በሻምፒዮናው ላይ የተሳተፈችውና በመቶ ሜትር መሰናክል ወርቅ ሜዳሊያ ያመጣችው አትሌት ትዕግስት ባንቴ ውድድሩ በጠበቀችው መንገድ እንዳገኘችው ገልጻለች። ወደፊትም በእንደዚህ አይነት ሻምፒዮናዎች ላይ የታዩ ክፍተቶቿን በማረም እንደምትሰራ አትሌቷ ገልጻለች። በቃ ውድድሩ ያሁን በማለት እኔ የጠበኩት በጣም እዚህ በፊትም ገብቼ ስለማላት ከባድ ነበር የመሰለኝ፣ ደግሞ ስገባ ያን ያህል ከባድ አልነበረም። ያው አንደኛው ፊልድ ላይ በራሱ ስህተት ውጤቴን አጥቻለሁ፣ እዛ በተቀረው አሪፍ ነው። አንደኛ በቃ ከዚህ በላይ መስራት እንደሚጠበቅብኝ፣ በቃ ብዙ የተማርኩት ስህተት ያንን አስተካክዩ የተሻለ ነገር ከዚህ የበለጠ አመጣለ። ለታዳጊዎች የተዘረጋው ይህ ውድድር የስልጠና መንገዳቸውን ፉክክር እንዲታይበት ያደረገ በመሆኑም የበለጠ ለሌላ ልምድ የሚያነሳሳ እንደነበረ አትሌት ብርሃኑ ደሳለኝ ገልጿል። በታዳጊዎች የተሰጠው እድል ብዙ እኔ ብዙ ልምድ አግኝቼበታለሁኝ ከዛ መሀል ለወደፊት ጠንክረን ሠርተን ብዙ ቦታ መድረስ እንደሚቻል እና ያው የተሻለ ልምድ አግኝተናል ከዚህ በኋላም ልጆች በዚህ አይነት የውድድር ኦፖርቲቪ የውድድር እድል ከተገኘ ብዙ ልጆች እንደሚወጡና እኛም ከዛ መሀል አንዶች እንደሚሆኑ ወደፊት አስባለሁ። በዚህ ሻምፒዮና ላይ በአጭር ርቀት ላይ የወሎ ዩኒቨርሲቲ ተንት አትሌቲክስ ማሰልጠኛ ማዕከል ስልጠናቸው በውጤት እንዲታገዝ ያደረጉት አሰልጣኝ ታምራት ታደሰ ብዙ ርቀቶችን አቋርጠው ወደ ቦታው ቢያቀኑም ይህም ሳይበግራቸው ውጤታማ መሆናቸውን ገልጸዋል። ሰባት መቶ ምናምን ኪሎ ሜትር ነው አቋርጠን ሄድ ነው እንደዛም ሆኖ እዛ የጠበቅነው ነገር ያው የእድሜ ምርመራ ምናምን ስለነበረ ከእድሜ ካታጎሪያችን በላይ ነው የተወዳደሩት አትሌቶቹ ግን እንደዛም ሆኖ የተሻለ የሚባል ውጤት አምጥቷና በስምንት መቶ ሜትር ወርቅ በመቶ ሜትር መሰናክል ሴት ወርቅ እና በመቶ ሜትር ቀጥታ ብር አምጥቻለሁ እኔ በማሰለጥንበት ይበል በድሬዳዋ በተከናወነው ከአስራ ስምንት አመትና ከሀያ አመት በታች አትሌቲክስ ሻምፒዮና ላይ በተሟላ የስልጠና ቁሳቁስ የሚሰለጥኑ አትሌቶችና ባልተሟሉ የማሰልጠኛ ማዕከላት ውስጥ የሚገኙ አትሌቶችን ልዩነት የታዘቡበት እንደነበርም አሰልጣኝ ታምራት ታደሰ ገልጿል። እኛ የምናሰለጥነው ብዙ ነገሮች ባልተሟሉበት ነው። የተስተካከለ ትራክ እንኳን የለም። ተጋጣሚዎቻችን ደግሞ ትራክ ያላቸው፣ ጅምናዚየም ያላቸው ሁሉ ነገር የተሟላላቸው እኛ ግን በልጆቻችንም በራሳችንም ጥረት ከሌሎቹ ጋር ተፎካክረን ያው ሜዳሊያ ውስጥ የሚገቡ አድርገናል። ስሎቹ በጣም ጠንካራ ናቸው። ወደፊት ተስፋ የሚሰጥ አይነት ብቃት ነው ያሳዩኝ። በአሁኑ ውድድር በኢትዮጵያ ከአስራ ስምንት ና ከሀያ ዓመት በታች የአትሌቲክስ ሻምፒዮና ላይ በወሎ ዩኒቨርሲቲ ተንት አትሌቲክስ ማሰልጠኛ ማዕከል ሁለት ወርቅና ሶስት የብር ሜዳሊያዎችን ይዞ ማጠናቀቁ ይታወሳል። የሰላሳ ሶስተኛ ሳምንት የኢትዮጵያ ፕሪምየር ሊግ ማጠናቀቂያ ሁለት ጨዋታዎች ትላንት ሲደረጉ በአቻ ውጤት ተጠናቀዋል። ሀዲያ ሆሳዕና ከመቻል ጋርም አንዳቻ ተለያይቷል። በጨዋታው ፊልሞን ገብረ ጻዲቅ በ ስልሳ ስድስተኛው ደቂቃ በአስቆጠረ ጎል መቻል እስከ ዘጠና ሶስተኛው ደቂቃ ድረስ መሪ መሆን ችሎ ነበር። ጨዋታው በመቻል አሸናፊነት የተጠናቀቀ ቢመስልም በጭማሪ ሰአት ዘጠና አራተኛው ደቂቃ ላይ ብሩክ ማርቆስ ያስቆጠረው ግብ ሀዲያ ሆሳናን ነጥብ እንዲጋራ አድርጓል። መቻሎች ሶስት ነጥብ ካገኙ ሰባት ጨዋታዎችም ተቆጥረዋል። ትላንት ሁለቱም ቡድኖች ደረጃቸውን ከፍ ማድረግ የሚችሉበትን እድል ሳይጠቀሙበት ቀርቷል። ውጤቱንም ተከትለው ተመሳሳይ 44 ነጥብ ይዘው መቻል ወደ ስድስተኛ ሀዲያ ሆሳና ደግሞ ወደ ሰባተኛ ደረጃም ከፍ ብሏል። በሳምንቱ የመጨረሻ መርሐ ግብር ኢትዮ ኤሌክትሪክን ከኢትዮጵያ ንግድ ባንክ ሲያገናኝ ባዶ ለባዶ ተጠናቋል። ውጤቱንም ተከትሎ ኢትዮ ኤሌክትሪክ ነጥቡን 38 አድርሶ ደረጃውን ወደ 13ኛ አሻሽሏል። ኢትዮጵያ ንግድ ባንክ በበኩሉ በ40 ነጥብ አስራ አንደኛ ደረጃ ላይ ተቀምጧል። የዚህ ሳምንት አትራፊ ቡድኖችም ሀዋሳ፣ አዳማ፣ ወላይታ ዲቻ፣ አርባ ምንጭ ከተማና መቀሌ ሰባ እንደርታ ሆኗል። ፕሪሜር ሊጎን ኢትዮጵያ መድን በ64 ነጥብ ይመሯል። ኢትዮጵያ ቡና በ55ና ባህር ዳር ከተማ በ48 ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። በወራጅ ቀጠናው ደግሞ ተቀራራቢ ነጥብ ያላቸው ድሬዳዋ ከተማ፣ ኢትዮ ኤሌክትሪክ፣ ፋሲል ከተማ፣ መቀሌ ሰባ እንደርታና አዳማ ከተማ ይገኛሉ።